ሰላም እንዴት ናችሁ? በዚህ ዓመት ማትሪክ የምትፈተኑ ተማሪዎች በሙሉ በቅድሚያ እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለት እወዳለሁ ለመላው የክርስትና እምነት ተከታይ የሆናችሁ ተማሪዎች በሙሉ። በመቀጠል ደግሞ ሰሞኑን የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ አስራ ሁለተኛ ክፍል ፈተና የሰጧቸው አንዳንድ መረጃዎች አሉ። እነዚህ መረጃዎች አብረን እየተከታተልን እየነገርኳችሁን ቆያለን ማለት ነው በዋናነት ከፈተና ቀን ጋር በተያያዘ ከፈታተን ሂደት ጋር እንዲሁም ደግሞ የተማሪዎች ውጤት ማሽቆልቆል ጋር በፓርላማ እንዲሁም ደግሞ ኢቲቪ ላይ ቀርበው የተናገሯቸው ነገሮች አሉ። እነሱም እየነገርኳቸው እንቆያለን ማለት ነው። የመጀመሪያው የፈተና ቀን በተመለከተ ነው። በምትሰሙት ቀጥሎ በምታዩት መልኮ ይህንም ብለዋል። ከፊታችን ብዙ ዋና ዋና ስራዎች አሉ። እንደምታወቀው የአስራ ሁለተኛ ክፍል ፈተና አሁን ከአንድ ወር ከአንድ ወር ተኩል በኋላ ይመጣል ይሄ አራተኛው ነው ለመጀመሪያ ጊዜ አራት ክፍሎች በዚህ በአዲሱ የፈተና አሰጣጥ እንትን የሚሉበት ነው መረጃውን እንግዲህ እንደሰማችሁት ነው ካንዶር እና ካንዶር ካንዶር ከግማሽ በኋላ ነው ያሉት እንደዚህ ያሉት በእርግጠኝነት ፈተናው እየቀረበ ነው የሚለው ብቻ ለመግለጽ ነው እንጂ ኤግዛክትሊ ቀኑን ኳልኮሌት አድርገው ኤግዛክት ቀኑን እየተናገሩ አይደለም ምንጊዜም ቢሆን ፈተናው አንድ ወር ሲቀራው ሲቀረው ቀድመው እስኬጁል ይለጠፋል። የግዴታ አንድ ወር ሲቀረው እስኬጁል ይለጠፋል። ሶ የዛኔ ነው ኤግዛክት ቀኑን ይሄ ነው ብሎ ማወቅ የሚቻለው። እስከዛ ቀን ድረስ ግን ሊሆን የሚችለውን መገመት እንችላለን። እሳቸው እንዳሉትም አንድ ወርና አንድ ወር ከግማሽ ከሆነ ማክሲመም እንዴቱ ግን ቦታ የአምስት አካባቢ ነው እያሉን ነው። ነገር ግን ትክክለኛውን ሊሆን የሚችለውን ስንመለከተው እንዳይሆን የሚያደርጉት ብዙ ምክንያቶች ስላሉ የፈተና ኤግዛክት ቀን ከሰኔ 15 በኋላ ነው ብለን ኮንክሉድ ማድረግ እንችላለን። አንደኛ ይሄ ሊሆንበት የሚችለው ምክንያት እንዴት ነው የአዲስ አበባ ከተማ አስተዳደር ሞዴል ፈተና ሰጣል ያለው ግንቦት ሀያ አካባቢ ነው። ሲቀጥል ደግሞ ሪሜዲያል ፈተናዎች የመጨረሻ ፈተናቸውን የሚፈተኑት ከግንቦት 26 እስከ ሰላሳ ባለው ነው። እነሱ የሪሜዲያል ፈተና ተፈትነው እንደወጡ ሌሎች ከፍሬሽማን እና ከዛ በላይ ያሉ ሲኒየር ተማሪዎች ለግቢ ለቀው እንዲወጡ ይደረጋል። መውጫ ፈተና ይሰጣል። ከመውጫ ፈተና በኋላ ግራጁዌሽን ሴሪሞኒ ይኖራል በሁሉም ግቢዎች። እንደዚህ ሲሆን በቃ በጣም ካቀረብን ሰኔ አስራ አምስት ነው ሊሆን የሚችለው ማለት ነው። እና እዚህ ጋር ያለውን እንትን በተለያዩ ቻናሎች ላይ ይህን ሚሴጅዎች ሸር ሲያደርጉት ብታዩ ብዙ መገረም የለባቸውም። የተለየ የተካበረ አዲስ ነገር ሳይሆን እሳቸው የፈለጉት ቀኑ እንደቀረበ ነው ለመናገር የፈለጉትና ይህንን ማስተዋል አለባችሁ። ሁለተኛው የተናገሩት ነገር ከአፈታተን ሂደት ጋር በተያያዘ ነው። የአፈታተን ሂደቱ ልክ በባለፈው ዓመት የነበረው የሆነ ያክል ፐርሰንቱ ዘጠና አምስት ፐርሰንት የሚሆኑ በወረቀት ነው የተፈተኑት፣ አምስት ፐርሰንት የሚሆኑት ደግሞ ኦንላይን ተፈትነዋል ማለት ነው። ይህንን በባለፈው የነበረውን አምስት ፐርሰንቱን አሁን ከፍ አድርገው ነው እስከ 30 ፐርሰንት ወደ መቶ ሀምሳ ሺህ የሚደርሱ ተማሪዎችን ኦንላይን እንሰጣለን ብለዋል። አፈታተኑን በተመለከተ አዲስ ነገር አይኖረው። በወረቀት የምትፈተኑ ተማሪዎች ዩኒቨርሲቲ ገብታችሁ ትፈተናላችሁ። በኦንላይን የምትፈተኑ ተማሪዎች ደግሞ ትምህርት ቤታችሁ ያዘጋጃቸው ማዕከሎች ይኖራሉ። እነዛ ማዕከሎች እየሄዳችሁ ከቤታችሁ እየኖራችሁ እያደራችሁ ትፈተናላችሁ ማለት ነው። ሰው ያፈታተን ሂደቱ ይህን ይመስላል። ከአምኖ በተለየ በዛ አድርገው። ኢንተርኔት በደንብ ያለባቸው እና ከተማ የሆኑ ቦታዎች ላይ ብዙ ተማሪዎችን በኦንላይን ለመስጠት እንደሚችሉ ነው የተናገሩት። ሌላኛው መረጃ ከተማሪዎች ውጤት ማሽቆልቆል ጋር በተያያዘ ፓርላማ ላይ ጥያቄዎች ቀርቦላቸው ነበር። ሜቢ ውጤት እየቀነሰ የመጣው ድሮ ከነበረው የሚሰጡት ፈተናዎች መክበድ ጋር በተያያዘ ሊሆን እንደሚችል አትገምቱም ተብሎ ሲጠየቁ አይ እሱን ጥናት አስጠንተን ነበር። እንዲሁም ድሮ ከነበሩት ፈተናዎች አሁን ላይ ያሉት በአመዛኙ ቀላል የሚባሉ ሁሉም ተማሪዎች ያማከሉ እንደሆኑ ነው የተናገሩት። ማለት ነው ሰው ብዙ ተማሪዎች የሚወርቁበት ምክንያት የአፈታተን ስርዓቱ ስለጠበቀ ብቻ ነው። ዘንድሮ ደግሞ ከፍ ያለ ነገር ባለፈው ዓመት ከፍ ያለ ፐርሰንት እንጠብቃለን ብለዋል። ማለት ነው ሰው የዛሬው መረጃ ይሄን ይመስላል። የፈተና ቀን በተመለከተ ከሰኔ 15 በኋላ በሚለው የያዙት። ስለአፈታተን ሂደቱ በወረቀትና በኦንላይን ይሆናል። በኦንላይን የምትፈተሩ ተማሪዎች በቂ ለመምር ታደርጋላችሁ። በተለያዩ ሞዴል ፈተናዎች ኢቨን በስልካችሁ ሳይቀር ዩዘርንም ተቀብላችሁ እየገባችሁ ፕራክቲስ እንድታደርጉ ይደረጋል። ከውጤት ማሽቆልቆል ጋር ተያይዘው ደግሞ ለቀረበላቸው ጥያቄ የፈተና መክበድ እንደሌለ ገልጸዋል። ማለት ነው እና የዛሬው መረጃ ይሄን ይመስላል። በዚሁ አጋጣሚ የኢንትራንስቲክስ ፕሮግራም የትንሳኤ በዓል አስመልክቶ ለሁለት ቀን የሚቆይ ቅናሽ የዋጋ ቅናሽ አዘጋጅተዋል። ቅናሹ መጠቀም እና በቀራችሁ ጊዜ ከእኛ ጋር ሪቫይዝ ማድረግ የምትፈልጉ ተማሪዎች ካላችሁ የቴሌግራም ቻናላችን ጆይን ማድረግ አትርሱ። ቴንክዩ።